እናንተ ዛሬ እንዴት ነው? ሮማንቲክ በማርክ ቤት አያቸው። ጉድ ጉድ ጉድ ጉድ ጉድ ጉድ ጉድ በሉ። አረ፣ የቦታ የራወንዶች ምን እየሆናቸው ነው? ወዴት ነው ነገሩ? ምንድን ነው? ካለ ሴት በቃ መኖራት ችሉ? እሺ፣ ከድሮ ፍቅረኛ ጋር እንኳን በጤጣላ። ማርኬ ነገሮቹን ቆም ብላ አስባ ብታስተካክሉ አይሻልም አሁን ከቢዛ ጋር ተጣለው ብለ ሌላ ሴት ጎትታ ታመጣለ ያሬ ቡታ ያረ ወንዶች ምን እየሆናችሁ ነው ጌታ በስማ በቃ እናንተ ካላ ሴት መኖር አትችሉም ማለት ነው ማርክ በጣም ነበረ መወዶ በጣም ነበረ ለሱ ክብር ያለ እግዚአብሔር ነው ምላችሁ በጣም ምርጥ ልጅ ነበረ አረ በስማ ሴቶች ሴቶች ሴቶች እኔ እንጃ ካላ ሴት መኖር አትችሉም እንዴ ጉድፈላ የዛንድሮ ሰላም ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውድ ቤተሰቦቼ። እንግዲህ ማርክና ቪዛን የምትወዱ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ማርክ አዲስ ህይወት ጀምሯል እንደምታዩት ከአዲስ ፍቅረኛ ጋር ካች ብሎ መጥተዋል እንዴት እንደሆነ ብቻውን ባላቅ ቢዛም ደግሞ ጥፋተኛ ናት ብዬ ነው ማስበው ቤተሰብ ማለት ነው እና የፈለገ ነገር ኤፍሬም የፈለገ የቆየ ታሪክ ቢያሳያት ለምንድ ነው የሚሰማው ኤፍሬም ወሬ ኤፍሬማቸው የራሱን ህይወቱ መርቶ ያውቃል እንዴ ሁሉም የሰውን ህይወቱን ለመበጥበጥ ነው የሚመጡ ለምንድን ነው ግን የራሳቸውን ህይወትን የማትኖሩ የሰውን ህይወት መበጥበጥ አሁን ተገቢ ነው ኤፍሬም? አሁን ያንትን ህይወት በጥብጣ የሰውን ህይወት በጠብጣ አለ። ቢዛም ደግሞ በጣም ጥሩ አልሰራቸውም። ለመናገር የፈለገ ነገር ቢጣሉ ከኤፍሬም ጋር እንዴት ነው አንድ የአንድ የሀገር ልጆች ናቸው። አንቺ ግን ሁለቱን አጣላሸው ማለት ነው የፈለገ ነገር ቢሆን ማለት ነው እና እንኳን በኤፍሬም በኩል አንቺ ከማርክ ጋር ብትታወቂ እንደዚህ ስራ አሰሪም ነበረው ማለት ነው ቢዛ ተብየው ማለት ነው። በጣም ነው የሚያስጠሉ በቃ ስራችሁ ወንዶቹ ሴቶ መጎቶት ሴት ነገር መፈለግ ያለምን አይነት ፍቅር ነው? የዛንድሮ እንዴ፣ የዛንድሮ ፍቅር በቃ ለአንድ ሳምንት ነው እንዴ? አረ በጣም ነው የምታስጠሉ። እግዚአብሔር ዘጋችሁን፣ ተግማማችሁ፣ በጣም ተግማማችሁ አለች ትዝናሽ። ስለዚህ ምንድን ነው አላማቸው ምንድን ነው? ህይወታቸው ምንድን ነው? እኔ እኔእንጃ አላቅም ሁሌ ውሸት፣ ሁሌ ሴት መጎተት። እኔእንጃ አላቅም ህይወታቸውን ከአንድ ሰው ጋር ለመኖር ስትፈልጉ ምንድን ነው? በቃ ቀጥ ብላችሁ አንድ ህይወት መያዝ ነው ምንድን ነው እዛ ማዘላዘል? ወንዶም ሴትም፣ አረ ሲታስጠላችሁ እግዚአብሔር። ምንድን ነው ሰው አሁን ከእናንተ የምንማሩ ምንድነው? እኛ ከእናንተ የምናየው እውነት ለመናገር የምታስተምር ነገር ሄዳል። ሁሌ ቡጥቡጥ፣ ሁሌ ጭቅጭቅ፣ ይሳለቻል፣ በስማ ይቅር ይባላል።